ብዙ ሰው ምን ይላል? መከላከያ ለምን ወደ ቦርደር አይሄድም? በውስጥ ግጭት ምን ያደርጋል ብሎ ጥያቄ ይጠይቃል። በህገ መንግስት የተቀመጠውን የሰራዊት ማቋቋሚያ አዋጅ አንብብ በሉት። እሱ የጠበቃትን አገር ለቀህ ሂድ አይባልም። አንተ አሜሪካ ቁጭ ብለህ ለዚህ ግዙፍ ተቋም እንደዛ አይነት ተልዕኮ መስጠት አትችልም። አንተ ንቅል ነህ በሉት። ንቅል ነህ ይቅር። ለመከላከያ ሰራዊት ለሆነ ቀበሌ መመሪያ መስጠት አትችልም። የእኛ ሰው ኢሞሽናል ነው። የእኛ ሰው ለመቀጠር ለመቀጠር በጣም ዝግጁ ነው። እንዴት እንደሆነ አይገባኝም። የሌላ አገር ሰው እኮ እንደዛ አይደለም። ግብፅ ሄደ እኮ ፀረ ግብፅ ናሽናል ኢንትረስት የምታሰልፈው ሰው ገንዘብ ሰጥተም እኮ አታገኝም የኛ ግን በጣም ተቀጣሪ ነው። መቀጠሩ እስከምን ምን ይላል መሰለ፣ ሲፈልግ አይሲስ ይሆናል የኛ ሰው፣ ሲፈልግ ምንድን ነው አልሸባብ ይሆናል የኛ ሰው። አልሸባብ ገብተው የገደልናቸው ኢትዮጵያውያን አሉ። በቀደም ሱዳኖች እርስ በርስ ሲጋጩ ሱዳን ሄዶ ይተቀጠራል። አሁን ደግሞ ለ ለሻእቢያ ለመቀጠር ያለው ሽርጉድ ሊነግራቸው፣ እኛ 60 ዓመት ከጦርነት እንዳንወጣ በማድረግ ይሄ 60 ዓመት እኮ አንድም ቀን ግጭ ቆመ። ኢትዮጵያ ውስጥ የኤርትራ ነጻ አውጪ ግንባር የሚባል ነበረ፣ 30 ዓመት ታዋጋ። ህዋት መጣ 17 ዓመት ታዋጋ። ኦኤልኤፍ ይሄው 50 ዓመት ነው። ኢህአዴግ ወደ ስልጣን ከመጣ በኋላ ጦርነት ነበረ። ወነለፍ ይዋጋ ነበረ፣ ኦነግ ይዋጋ ነበር፣ ብሔንን ይዋጋ ነበረ። ኢህአዴግ ኢህአዴግ በነበረው ዘመን ሶሻል ሚዲያ ስለ አልነበረ እኛ ኮስን ይዋጋ ነበር። ከኤርትራ ጋር ተዋግተናል፣ ከለፍ ጋር ተዋግተናል፣ ከወነለፍ ጋር ተዋግተናል፣ ከብሔንን ጋር ተዋግተናል። አልነበረም፣ 27ቱ ኢህአዴግ ጊዜም ሰላም አልነበረም። በደርግ ጊዜም ሰላም አልነበረም። በንጉሱ ጊዜ ነው የጀመረው። ስልሳ አመት በግጭት ማሳለፍ ማለት እንዲያው ይሄ አገር በጣም ጠንካራ ስለሆነ ነው እዚህ የደረሰው እንጂ ሌሎች ቢሆኑ ይጠፉ ነበር፣ ይፈርሱ ነበር። እና አሁንም ቀጥሏል። አሁንም ቀጥሏል። አሁንም የቀጠለው ላይ እኛ እንድንፈርስ እንዳ እኛ እንድንጠፋ የሚፈልጉ ኃይሎች የሚመሩት ነው። ምንም አትጠራጠሩ። አማራ፣ ኦሮሞ፣ ሶማሊያ ምናምን እያለ እዚህ ሊያሞኘን የሚፈልገውን ባንዳ ተውት። እሱ አይደለም የኛ ሰው። ኢሞሽናል ነው የኛ ሰው። ለመቀጠር ለመቀጠር በጣም ዝግጁ ነው። እንዴት እንደሆነ አይገባኝም። የሌላ ሀገር ሰው እኮ እንደዛ አይደለም። ግብጽ ሄደው እኮ ጸረ ግብጽ ናሽናል ኢንትረስት የምታሰልፈው ሰው ገንዘብ ሰጥተህም እኮ አታገኝም። አታገኝም። ሳዑዲ አረብ አታገኝም። አውሮፓ ሄዳ አታገኝም። ቻይና ራሽያ፣ ጃፓን ሄዳ አታገኝም። የኛ ግን በጣም ተቀጣሪ ነው። አንዳንድ ሰዎች ምናልባትም ራሳቸው የመንግስት አባል ነን የሚሉ ሰዎች የማይገባቸው ነገር አለ። የመከላከያ ተልእኮ ያለማወቅ ችግር አለ። አንዳንዱ ምን ይላል? መከላከያ ከኦሮሚያ ይውጣ ይላል። አንዳንዱ ከአማራ ይወጣ ይላል። አንዳንዱ ከትግራይ ይወጣ ይላል። ድንበር አይደለም እንደ የሱ ተልዕኮ ይላል ምድ ነው ድንበር ድንበር ማለት እኮ ብሔራዊ ጥቅም ማለት ነው እኛ ብሔራዊ ጥቅም የምንለው እኮ ብዙ ነው ድንበራችንም ነው ህገ መንግስታችንም ነው ምድነው የህዝቡን የዕለት ከዕለት ስራ ሰላምና ደህንነት የሚመራ መንግስትም ነው ብሔራዊ ጥቅም ማለት መንግስትም ነው። የመንግስት የመንግስት መኖር የመንግስት መኖር ብሔራዊ ጥቅም ነው። የተከበረ ድንበር ብሔራዊ ጥቅም ነው። ባህር በር ብሔራዊ ጥቅም ነው። ሰላም እና ልማት ብሔራዊ ጥቅም ነው። ስለዚህ እኛ ተልኳችን አንደኛ እነዚህን ብሔራዊ ጥቅሞች የሚነካ የውጭ ኃይል ካለ እሱን መከላከል ነው። የውጭ ኃይል ካለ እሱን መከላከል ነው። ሁለተኛ ከውጭ ኃይል ጋር ግንባር ፈጥሮ የውስጥ ጸጥታችንን የሚረብሽ ጸረ ሰላም ኃይል ካለ እሱን መምታት ነው፣ እሱን ህጋዊ ስርዓት እንዲይዝ ማድረግ ነው። ሶስተኛ በዓለም አቀፍ የጸጥታና ደህንነት ጉዳዮች መሳተፍ ነው። አራተኛ ህዝባችንን በልማት ምንድነው፣ በአደጋ መከላከል መርዳት ነው። የኛ ተልዕኮ ይሄ ነው። ሰው ምን ይላል? መከላከያ ለምን ወደ ቦርደር አይሄድም፣ በውስጥ ግጭት ምን ያደርጋል ብሎ ጥያቄ ይጠይቃል። በህገ መንግስት የተቀመጠውን የሰራዊት ማቋቋሚያ አዋጅ አንብቡት። መከላከያ ሰራዊት ከአማራ ክልል የት ይሄዳል? መከላከያ ሰራዊቱ ራሱ አማራ ነው፣ ራሱ አማራ ነው። ከኦሮሚያ የት ይሄዳል? እራሱ ኦሮሞ ነው። ትንሿ ኢትዮጵያ የሚባለው የመከላከያ ተቋም ነው። ስለዚህ ተልእኮ ደግሞ የውጭ ሲመጣ ብቻ ሳይሆን የምንዋጋው ለውጭ ምቹ ሁኔታ የሚፈጥር የውስጥ ቅጥረኛ ጸረ ሰላም ኃይል ተነስቶ ስርዓት አፈርሳለሁ ካለ ህግ አጠፋለሁ ካለ መከላከያ ሰራዊት እንደሚዋጋ አዋጁ ያስቀምጣል። ስለዚህ ነው የምንዋጋው። ሁሉም የኢትዮጵያ ግዛት ደግሞ የመከላከያ ግዛት ነው። አማራ በለው፣ ሶማሌ በለው፣ አፋር በለው፣ ኢትዮጵያ በለው ሁሉም ግዛት የኢትዮጵያ ማን ነው? የመከላከያ ሰራዊት ግዛት ነው፣ ቦታ ነው፣ መንደር ነው፣ መኖሪያው ነው፣ መሬቱ ነው። የት ነው የሚሄደው? ማን ነው ሂድ የሚለው? እሱ የጠባቃትን አገር ለቀ ሂድ አይባልም። አንተ የአሜሪካ ቁጭ ብለህ ለዚህ ግዙፍ ተቋም እንደዛ አይነት ተልእኮ መስጠት አችልም። አንተ ንቅል ነህ በሉት፣ ንቅል ነህ ይቅር ለመከላከያ ሰራዊት ለሆነ ቀበሌ መመሪያ መስጠት አትችልም መባል አለበት እንጂ፣ መከላከያ በዚህ ውጣ፣ በዚህ ውረድ፣ እዚህ ይቀመጥ፣ ከዚህ ውጣ የሚባል ነገር የለም። ምን ያህል ነው የዲተረንስ አቅማ ሆናችኋል ወይ የሚለው ደግሞ በጣም የዲተረንስ ኃይል የኢትዮጵያ መከላከያ ሰራዊት አንዱ መርህ መርህ ፕሪንስፕል የምንለው ዲተር የሚያደርግ ከዲተረንስ አልፎ የሚመጣ ጠለት ካለ በአጭር ጊዜ ጦርነት የሚጨርስ ኃይል መገንባት ነው የሚለው የኛ ምሪ። በዚህ መሪ መሰረት እየተሰራ ነው። በዚህ መሰረት የመከላከያ የሰው ኃይል መጠን ኢትዮጵያን የሚመጥን እንዲሆን ሰርተናል። አልደረስንም ግን ሰርተናል። ኢትዮጵያን የሚመጥን ወታደር ከ120 ሚሊዮን ህዝብ ሁለት ሚሊዮን ሊሆን ይችላል። እስከ ዛሬ ኢትዮጵያን የሚመጥን ወታደር ተገንብቶ አይታወቅም። እኛ አሁን ኢትዮጵያን የሚመጥን ሰራዊት ብለን እየሰራን ነው በቁጥርም በአደረጃጀትም በስነ ልቦና ግንባታም በትጥቅም በቴክኖሎጂም በሰራዊት አናኗርም በሰራዊት ዋስትናም ከፍተኛ ስራ ተሰርቷል። በዚህ አመት አራት አምስት አመት ውስጥ ሊሰራ የሚችል ስራ ነው ወይ የሚል ጥያቄ እስኪነሳ ድረስ ነው። በሳይበር ይሁን በባህር ኃይል ይሁን በቴክኖሎጂ ይሁን እየሰራ ነው። ድሮ ካላሽንኮቭ ጥይት ከውጭ ነው የምንገዛው? ምንም ድብቆች የለም። እንደዛ ነው የነበረው። ኢቨን እዚህ በህወሓት እና መንግስት ጦርነት ጊዜ ክላሽንኮቭ ከውጭ ነው ስንገዛ የነበረው ጥይት የክላሽንኮቭ። በጣም አሳፋሪ ነው፣ በኢትዮጵያ የሚያክል አገር ደረጃ ለዛውም ልንገዛ ስንል በስንት መከራ ብድግ ብሎ ማቀብ ይላል ብድግ ብሎ ማዕቀብ ባይልም ውስጥ ለውስጥ ማዕቀብ ይሰራባል እና እንደዛ ነው የነበረው። እሱ ቁጭት አድሮብን እሱ ቁጭት አድሮብን በዚህ ራሳችን እንቻል ብለን ትልቅ ስራ ሰርተናል። ያው አይታችኋል። አሁን ክላሽንኮቭ ለመግዛት ወደ ውጭ ሀገር ገበያ አንወጣም። ይቅር ክላሽንኮቭ፣ መድፍ፣ ጥይል ለመግዛት አንወጣም። ያልደረስንበት ትላልቅ የቴክኖሎጂ ነገር ካልሆነ በስተቀር ይሄን ሰርተናል እና የተጀመረው ሪፎርም በሀገር ደረጃ የተጀመረው በመጀመሪያ ደረጃ በመከላከያ ነው። በመከላከያ ስለሆነ መከላከያ ደግሞ ሞዴል ለመሆን ብሎ አራት ሰዓት ማለት ይችላል የተሰራው። እኛ ኦቨርታይም እንደማንጠይቅ ታውቃላችሁ። የኢትዮጵያ መከላከያ ሰራዊት ኦፊሰርም ሆነ አባል እንደዚህ አይነት ትርፍ ሰዓት ስለሰራው ኦቨርታይም ይከፈለኝ አይልም። 16 ሰዓት የሚፈጅ ስራ ከሆነ 16 ሰዓት ነው የሚሰራው፣ ዘን ከዛ በኋላ ነው የሚተኛው። ታጋይነት ማለት ይሄ ነው። ታጋይነት፣ ተቆርቋሪነት፣ አርበኝነት ማለት ይሄ ነው። አገልግሎቱን በእንትን በእንትን አይለካም፣ በፕራይስ በፕራይስ አይለካም። ይሄ ስለሆነ እንትኑ ሪፎርሙ ሁሉ ይሰጣል። ህዝባችን እንወዳለን እኛ ለዛ ነው የምንሰዋው፣ የምንቆስለው፣ የምንለው? ሕዝባችንም በጣም እንደሚወደን በሚገባ እናውቃለን። የትም ቦታ የትም ጠረፍ የትም ቦታ ያለ ሕዝብ ኑ እኛም ጋር አሁኑ ሲል አቀባበል ሲያደርግ ድግስ ሲያደርግ ነው የምናውቀው። በሁሉ በሁሉ የክልሎች ጫፍ ማለት ነው። እኛ ይሄ ራሱ ነው ለኛ ኢነርጂ የሚጨምርልን ኢነርጂ ይጨምርልናል። ሁለተኛ ኢነርጂያችንን የምንጨምረው እቺ ሀገር ብትጠፋስ የሚል ስጋት አለን። ብትጠፋስ ለማጥፋት የሚፈልጉ የውጭ ኃይሎች አሉ። ለማጥፋት ከሚፈልጉ ኃይሎች ጋር የሚተባበሩ የውስጥ ኃይሎች አሉ። ሊያጠፉ ይችላሉ የሚል ስጋት አለን። ስለዚህ ነው በጽናት ጠንክረን የምንዋጋው እና ሰራዊቱ ከበሬታ የሚያስፈልገው ነው። የኢትዮጵያ መከላከያ ሰራዊት የለም ማለት ኢትዮጵያ የለችም ማለት ነው ቋጠሮ እዛ ላይ ነው ያለው። ቋጠሮ እዛ ላይ ሁሉም ሀገር ሁሉም ሀገር በህልውና የሚኖረው ሀገር የሚሆነው መከላከያ የሚባል ተቋም ሲኖረው።